ምክር ቤቱ ምስጋናዬን በጭብጨባ እንዲገልጽልኝ በክብር ጠይቃለሁኝ። ሀገራችን፣ እንደ ኤምስ ሪልስቴት አዲሱን አመት ምክንያት በማድረግ በለቡ መብራት ኃይል በግንባታ ላይ በሚገኙ አፓርትመንቶቻችን ላይ ታላቅ ቅናሽ አዘጋጅተናል። ስቱዲዮ 57 ካሬ 250 ሺ ብር፣ ባለ አንድ መኝታ 343 ሺ ብር፣ ባለ ሁለት መኝታ 552 ሺ ብር፣ ባለ ሶስት መኝታ 675 ሺ ብር እንዲሁም ባለ አራት መኝታ በ810 ሺ ብር ቅድመ ክፍያ ምዝገባ ከፍለው የቤት ባለቤት መሆን ይችላሉ። ምን ይሄ ብቻ? እርስዎ 30 ፐርሰንቱን በሶስት ዓመት መክፈል ከቻሉ እኛ ደግሞ 60 ፐርሰንቱን በረጅም አመት የሚከፍሉበትን ያ የመከፋፈል ሁኔታ አመቻችተናል። በውጭ ሀገር ለምትኖሩ ደንበኞቻችን በህጋዊ ተወካይ በኩል መመዝገብና መግዛት ትችላላችሁ። አሊያም ባሉበት ሆነው በዲ ኤች ኤል መጨረስ ይችላሉ። ጥያቄዎች ምላሽ ለመስጠት ማብራሪያ ለመስጠት በመካከላችን ስለተገኙ እጅግ አርጌ አመሰግናለሁ። እንግዲህ ከሁሉ አስቀድሜ የመጨረሻው ዘመን የምርጫ ጊዜያችን ላይ ያለ ነው። በዚህ ዓመት አጀማመራችን ቆንጆና ምቹ የነበረ ነው። በበርካታ ፕሮጀክቶች ስለዚህ በመጀመሪያ በአፍሪካ ኩራት የሆነውን ያው ሁሉም እንዳነሳው የአንድነታችን ትርክት እኔ እንዲያውም አሻራ ያሳረፍንበት ነው ብዬ ማህተም ነው ብዬ ነው የማስበው የህዳሴው ግድብ የታላቁ ህዳሴ ግድብ መመረቅና በሀገሬ ታሪክ በሀገራችን ታሪክ ትልቅ ድርሻ የሚይዘውን የጋዝ ምርትን እውን ያደረግንበት ዘመን በመሆኑ 2018ን ለመላው የኢትዮጵያ ሕዝብ እንኳን ደሳለን ለተከበረው ምክር ቤትም እንኳን ደሳለን እላለሁ። በጋራ በብዙ ክብርና በኢትዮጵያ ማንሰራራት ዘመን ጅማሮ ላይ የተቀበልነው የዚህ አዲስ ዓመት የምስራቾች እንዳሉ ሆነው ባለፈው ጊዜ የጠየቅኩት ጥያቄ ምላሽ አግኝቶ ስላገኘሁት ሳላነሳው ላለማለፍ ነው እና በአዲስ አበባ ላይ በዓለም አቀፍና በሀገራዊ በዓላት በተለይ በዚህ ዓመት ከጳጉሜ ወር ጀምረን በአዲስ አበባ ላይ የተከበሩ በርካታ በዓላት በተቀናጀ የሰላም ሰራዊት መመራቱና መመራቱን ተከትሎ በሁሉም በዓላት ላይ በሰላም ተከብረው አዲስ አበባ ከተማ መስተዳደሩ ለሰራው የተቀናጀ ተግባር የከበረ ምስጋና እንዲቀርብልኝና በድጋሚ ባለፈው ጠይቀው የነበረው ምላሽ ስላገኘው ነው። ምክር ቤቱ ምስጋናዬን በጭብጨባ እንዲገልጽልኝ በክብር ጠይቃለሁኝ። በተለይ የአዲስ አበባ ህዝብ በልዩነት ለማክበር የህዝብ ተቀባይነቱን የእንግዳ ተቀባይነቱን ጨዋነቱን በሚገባ ያሳየበት ዓመትም በመሆኑ ይሄን ዓመት በልዩ ዓይን እንዳይ ያደርገኛል። ከዚህ ቀጥዬ አንድ አጭር ጥያቄ ብቻ ለከተማ መስተዳደሩ እጠይቃለሁ። ልምዱን ይሄንን ልምድ በማስፋት ለከተማ መስተዳደሩ ከዚህ የሚወስደው ትምህርት ምንድን ነው? ልምዱንስ በማስፋት ከተማዋን ለቱሪስት መዳረሻነት ለማስተዋወቅ እና ከዘርፉ የምናገኘውን ጥቅም እንዳናጣ በቀጣይ ምን አስቧል ከተማ መስተዳደሩ? በመጨረሻም ክብርት ከንቲባችን በመስከረም ወር ለተከበሩ ትልልቅ በዓላት በሰላም መጠናቀቅ የተከፈለውን ዋጋ ያህል ለሚቀጥሉት በዓላት በሰላማዊ እንቅስቃሴ እንዲያልፍ የበለጠ ለከተማዋ ድምቀት ሆኖ እንዲያገለግል ምን አስበዋል? ይህንን ምስድል እንዴት ያገኘ ነው? በዚች ብቻ አጭር ማብራሪያ እንዲሰጡኝ በአክብሮት ጠይቃለሁ። አመሰግናለሁ። ከዛ ውጪ ያው ሺፍት ነው የውሃ አገልግሎታችን። አሁን ትራንስፖርት ላይ ያነሳውን ምክንያት አንዱ ምክንያት ነው። አለበዛ እኮ ውሃ ላይ እኮ እየተሰራ ነው ያለው። በ2018 በ2017 ብቻ የውሃ አቅርቦታችን በቀን 62000 ሜትር ኩብ ጨምሯል። አዲስ ውሃ ወደ አገልግሎት ያስገብተናል። በቀን 62000 ሜትር ኩብ ውሃ አሁን አዲስ አበባ ላይ ከሚቀርበው የውሃ አቅርቦት አንጻር ስናየው ከለውጡ በፊት የነበረውና ከለውጡ ወዲህ የተሰራው ተጨማሪ የውሃ አቅርቦት ስናይ ኦልሞስት 55% ሆኗል። ከአዲስ አበባ መስራት ጊዜ ወስደን ስናይ ይህንን በጥናትም መረጃዎችም ስላሉ በሚገባ ሪፈር ማድረግ የሚቻል ነው። ስራዎች በጣም እየተሰሩ ናቸው። ነገር ግን አቅርቦታችንን ተደራሽ ከማድረግ አንጻር ጫናዎች አሉ። በሌላ በኩል ደግሞ የቁጥጥር ስርዓታችን ጠንካራ ለመሆኑ ነው፣ ጠንካራ መሆን ይገባዋል። ከዚህ በላይ ውሃን ለግንባታም የመጠጥ ውሃን ለግንባታም፣ ለመኪና ማጠቢያም፣ ለአረንጓዴ ልማትም በተለያየ መንገድ የሚጠቀሙ አሉ። ከተማ አስተዳደሩ በርካታ ፍሳሽ ማጣሪያ ማዕከላትን ገንብቷል። ከዛ ነው መጠቀም መቻል ያለባቸው። አሊያም አንዳንድ አንድ ፋብሪካዎችና ትልልቅ ተቋማት የመጠጥ ውሃን ሳይሆን የጉድጓድ ውሃ መቆፈር አለባቸው። የውሃና ፍሳሽ ባለስልጣን ፍቃድ ይሰጣል፣ በዛ አግባብ መጠቀም አለባቸው። ይህንን መተግበር ላይ ያሉ ክፍተቶች አሉ። የውሃ አጠቃቀም ብክነት ተጨማሪው ጫና ነው ማለት ነው። እንግዲህ በዚህ ዓመትም ተጨማሪ የውሃ ፕሮጀክቶች እየሰራን ያለ ነው። ልክ እንደ ሁለት ሺ አስራ ሰባት ከስልሳ ሺህ ሜትር ኩብ በላይ ላይ በዚህ ዓመትም አዳዲስ የውሃ አቅርቦትን በቀን እንጨምራለን። ከዛ ባለፈ በመካከለኛ ጊዜ ለህዝቡ ተስፋ የሚሰጡ ስራዎች እየተሰሩ ነው ያሉት። ከሲቪሉና ወደ ሲቪሉ ሳልመጣ፣ ከጭቋላና ከገርቢ ባለፈው ምክር ቤቱ ባጸደቀልን በጀት መሰረት ወደ 173000 ሜትር ኩብ በቀን መጨመር የሚችል በሚቀጥለው በጀት አመት ብቻ የሚያልቅ አይደለም። መካከለኛ ጊዜ ውስጥ በተሟላ ሁኔታ መቅረብ የሚችል ነው። የገርቢ ገደብ ግድብ ስለሆነ ትንሽ ጊዜ ይወስዳል። የጭቋላ መቶ ሺህ ሜትር ኩብ የሚያመርተው ወደ መቶ አርባ የሚሆኑ ጉድጓዶች ናቸው። እነሱ ወደ ተግባር ይገባሉ። የረዥም ጊዜ እቅድም ከዚህ በፊትም ለምክር ቤቱ እንደገለጽኩት ተጠንቶ በግልጽ ስራ ላይ እንዲውል ጸድቆ በእጃችን ነው ያለው። የፋይናንስ ማፈላለግ ስራ ላይ ያለ ነው። ወደ አንድ ነጥብ አንድ ሺህ ሜትር ወደ አንድ ነጥብ አንድ ሚሊየን ሜትር ሜትር ኩብ በቀን ማቅረብ የሚችል ነው። የአለልቱ ጅዶና የሲቪሉ ውሃ ማለት ነው። እነሱ ሁለቱን ማስገባት ከቻልን የአዲስ አበባ የውሃ አቅርቦት በመሰረታዊነት ሊፈታ የሚችል ነው። የአጭር ጊዜ እቅዳለን፣ የመካከለኛ ጊዜ እቅዳለን፣ የረዥም ጊዜ እቅዳለን። እነኚህን በተግባር በመዋል ችግሩን መፍታት ይቻላል። ነገር ግን ከአጠቃቀምና ተጨማሪ አቅርቦትን የሚፈልጉ ተገቢ ያልሆኑ ጫናዎች ደግሞ በአንድ በኩል በመሰረታዊነት ችግሩን ለመቅረፍ እየተሰሩ መሄድ አለባቸው። ከጤና አንጻር የተነሱ ጥያቄዎችን አጠር አጠር አድርጌ ለመመለስ ያክል እንግዲህ ጤና ላይ ጠያቂውም እንዳነሱት በርካታ ስራዎች ተሰርተዋል። ልክ ሌሎቹ መሰረተ ልማቶች ላይ እንዳነሳሁት አንዱ ትኩረት የሰጠነው ለጤና ነው። አንደኛ አዲስ አበባን የሜዲካል ቱሪዝም ማዕከል ከማድረግ አንጻር፣ ሁለተኛ ሕዝባችን ተገቢው የጤና ተደራሽነትና ጥራት ያለው የጤና አገልግሎት እንዲያገኝ ከማድረግ አንጻር፣ እነኚህን ትኩረት አድርገን እየሰራን ያለ ነው። ጤና ጣቢያ ሁሌ ይጠየቃል። በዚህ ምክር ቤት ዛሬ ብቻ አይደለም፣ በተደጋጋሚ ሁሉም ወረዳዎች ጤና ጣቢያ ሊኖራቸው እንደሚገባ ታሳቢ ያደረገ ጥያቄ ከህዝቡ እናሳላቸዋል። እኛም ማብራሪያ እንሰጣለን። በስታንዳርድ እንሄድ አገልግሎቱን ብናልቅ ነው የሚሻለው ሁሉም ጋር የማዳረስ አይነት በውድድር መንፈስ ከምንመለከተው ይልቅ ጎረቤት ወረዳ ላይ ማዕከል ሁሉንም ማህበረሰብ ማዕከል ያደረገ ጤና ጣቢያ ካለ እሱን አገልግሎቱን ሰፊና ጥራት ያለው በማድረግ ተደራሽነቱን ከፍ ብናደርገው ይሻላል ነው እያልን ያለ ነው። ከዓለም የጤና ድርጅት ስታንዳርድ አንጻር አዲስ አበባ የጤና ተደራሽነትን አሟልታለች። ከዛ አንጻር ከመዘን ነው። ነገር ግን ደግሞ ሚዛናችን እሱ ብቻ አይደለም። የህዝብ ጥያቄና ቅሬታ የሚነሳባቸውን በተገቢው መዝነን ምክንያታዊ ናቸው ያልናቸውን ደግሞ እየመለስን እየሄድን ስለሆነ በ2017 ብቻ ዘጠኝ አዳዲስ ጤና ጣቢያዎችን አብዛኛዎቻችሁ ቋሚ ኮሚቴዎች አብረን የመረቅ ነው። እነኚ በ2017 የጨረስናቸው ዘጠኝ አዳዲስ ጤና ጣቢያዎች የመጀመሪያ ደረጃ ሆስፒታልን የሚመጥኑ ነው ናቸው። የድሮውን አይነት ጤና ጣቢያ አልገነባንም። የወደፊት የከተማዋን እድገት የዛሬውንም ፍላጎት ታሳቢ ባደረገ መንገድ ነው። አራቱ ነባር ጤና ጣቢያ በነበሩበት ያው ስላረጁ አፍርሰን በማስፋፊያ መንገድ ነገር ግን ሙሉ ለሙሉ አዲስ አድርገን የሰራ ነው አምስቱ ጤና ጣቢያ ያልነበራቸው ወረዳዎች ብላችሁ እናንተ እዚህ ምክር ቤት ያነሳችኋቸውን መነሻ በማድረግ መቼም ካንዱ ወረዳ ሌላው ወረዳ ይሻላልና ቅድሚያ የሚሰጣቸውን ቅድሚያ ሰጠን ምላሽ የሰጠ ነው። ይሄ ብቻ አይደለም፤ አስራ ሦስት ጤና ጣቢያዎች በተሟላ ሁኔታ ታድሰዋል። የዕድሳት ስራው የሪኖቬሽን ፈርሰው እንዳዲስ የተገነቡት እንዳሉ ሆነው እንደገና ሪኖቬት ተደርገዋል። ይሄም አሁን በጨረስ ነው በጀት አራት ሆስፒታሎችን በማስፋፊያ ርዕስ ነገር ግን አዳዲስ ሆስፒታል ነው እየገነባን ያለነው። ማሳያ ዘውዲቱ እዚህ አጠገባችን አይደለ? ዘውዲቱ መታሰቢያ ሆስፒታል እንመልከተው። የቀድሞ ዘውዲቱ መታሰቢያ ሆስፒታል የአልጋው፣ የቢልዲንጉ ግቢውን እንመልከተውና አሁን የተገነባውን እንየው። አዲስ ገነቡ ለመባል ወደ አዲስ መሄድ አልፈለግንም። ግቢው ምቹ ነው። ማዕከል ነው። ለመስቀል አደባባይ ለሚደረጉ ኩነቶች፣ ለአንዳንድ ነገሮች አንገሮች ፈጣን ተደራሽ ሆስፒታል ነው። እሱን ሪኖቬት አድርገን ቀድሞ በሚሰጠው አገልግሎት ልክ ማስቀጠል ይቻላል። ነገር ግን ደግሞ ለሕዝቡ አገልግሎት በጣም ማዕከል ስለሆነ ስለሆነና ጥሩ ቦታ ላይ ስላለ እንደ አዲስ ነው የገነባ ነው። ግንባታ ብቻ አይደለም ዘመኑ የሚጠቀማቸውን የሕክምና መሳሪያዎች ጭምር እያስገባን ነው። እያደራጀን ነው። በቅርብ ቀን ይመረቃል። ራስ ደስታን በዛ ልክ ነው። ዳግማዊ ምንሊክ በዛ ልክ ነው። ጥሩነሽ ቤጂንግን በዛ ልክ ነው የሰራ ነው። የምክር ቤት አባላት ፕሮግራም ይዛችሁ ምርቃቱ እስከሚደርስ ከምትጠብቁ አይታችሁ ለህዝብ በሚገባ ተስፋ መስጠት ይገባል። ይህም ብቻ አይደለም፣ የኮልፌ ቤተል መንዲዳ ሆስፒታልና የንፋስ ስልክ ላፍቶ ሆስፒታል በሀገራችን የመጀመሪያዎች ትልልቆቹ ሆስፒታል ይሆናሉ ብለን እናስባለን። ሪፈራል ሆስፒታል ታች ኤም ኤስ ሪል ስቴት አዲሱን ዓመት ምክንያት በማድረግ በለቡ መብራት ኃይል በግንባታ ላይ በሚገኙ አፓርትመንቶቻችን ላይ ታላቅ ቅናሽ አዘጋጅተናል። ስቱዲዮ 57 ካሬ 250 ሺህ ብር፣ ባለ አንድ መኝታ 343 ሺህ ብር፣ ባለ ሁለት መኝታ 552 ሺህ ብር፣ ባለ ሶስት መኝታ 675 ሺህ ብር እንዲሁም ባለ አራት መኝታ በ810 ሺህ ብር ቅድመ ክፍያ መስገባ ከፍለው የቤት ባለቤት መሆን ይችላሉ። ምን ይሄ ብቻ እርሶ 30%ቱን በ3 ዓመት መክፈል ከቻሉ እኛ ደግሞ 60%ቱን ለረጅም ዓመት የሚከፍሉበትን ያከፋፍል ሁኔታ አመቻችተናል። በውጭ ሀገር ለምትኖሩ ደንበኞቻችን በህጋዊ ተወካይ በኩል መመዝገብና መግዛት ትችላላችሁ። አሊያም ባሉበት ሆነው በዲኤችኤል መጨረስ ይችላሉ። ናቸው ተርሸሪ ናቸው። እነሱን በመንግስት በጀት ብቻ ፋይናንስ ማድረግ መሳሪያዎቹን ከባድ ሆኖ ስላገኘ ነው። ወይም ደግሞ ስለሚዘገይ በግልና የመንግስት አጋርነት በዓለም አቀፍ ደረጃ አገልግሎት የሚሰጡ ተቋማትን ጋብዘን አንደኛ መሳሪያን ማምጣት ላይ ህክምና መሳሪያ ማምጣት ላይ ሁለተኛ ደግሞ የአገልግሎት አሰጣጥም ማዘመን ከሀገራችን የሚወጣውን ለህክምና የሚወጣውን ገቢ ሀገር ውስጥ ለመያዝ እነኚህ ከተማችን ላይ የሚኖሩ የውጭ ዜጎች ዲፕሎማቶች፣ በውጭ ምንዛሬ ገቢ የሚያገኙ እዚህ መታከም የሚችሉበትን የህክምና ስታንዳርድ አቅደን እየሰራ ነው። እነኚህ ሁለቱ ሆስፒታል ላይ ይሄን ብቻ አይደለም። የግሉም እኮ ይሰራ ነው። የግሎቹም የሰሩ ነው የደገፈ ናቸው። በመሬት አቅርቦት ብቻ ሳይሆን በሌሎች አገልግሎታቸውን እንዲያልቁ ማድረግ የሚችሉበት አግባብ በሚኖርበት እና ቅድ ሲይዙ እሱን ደግፈን አዳዲሶችም ደግሞ ከአለም ላይ መጥተው ከተማችን ላይ መገንባት እንዲችሉ ዲያስፖራዎች መገንባት እንዲችሉ አስተናግደናል። የውጪ ህክምና ማዕከላትም አዲስ አበባ ላይ ተስተናግደዋል። ከፊታችን አዲስ አበባን የሜዲካል ቱሪዝም ማዕከል ለማድረግ የሚያስችሉ ተጨባጭ የሆኑ ስራዎች ተጀምረዋልና ውጤታማ እንደሚሆኑ ምንም ጥርጥር የለንም። ስለዚህ የተከበራቸው የምክር ቤት አባላት፣ በዚህ አመት የምንጀምራቸው የጤና ጣቢያዎች አሉ የምናድሳቸውም አሉ። እሱ እንደተጠበቀ ሆኖ ግን በሁሉም ጋር በአንድ ጊዜ ይቀየር የሚለው እንግዲህ ነጮቹ ሮም በአንድ ጀንበር አልተገነባችም ይላሉና ቅደም ተከተል ስራችንን ማስያዝ እንደ ችግሩ ሁኔታ ቅድሚያ ሰጥተን መሰራት የሚሰራ የሚገባቸውን የሰራን አገልግሎት ማላቅ ደግሞ ትልቅ ትኩረት የተሰጠው ጉዳይ ነው እና ይሄንን እኩል ብንይዘው ጥሩ ነው የሚሆነው። የስራ ዕድል ላይ የተነሳው እንዳለ ሆኖ ጥቂት ለመጨመር ብቻ ከስራ ዕድል አንጻር እንግዲህ አዲስ አበባ ሌሊትና ቀን የምትሰራ ከተማ ሆናለች። ከማታ ትነግዳለች እስከ ምሽቱ ሶስት ሰዓት ተኩል ድረስ ሌሊቱን ሙሉ ትሰራለች። ይሄ ሁሉ ሰፊ ስራ እድል ካልፈጠረ ማን ነው እየሰራ ያለው? እየሰራን ያለነ እኮ አብዛኛውን ስራ በኢትዮጵያ ምርት ነው፣ በሀገር ውስጥ ምርት ነው። ኢምፖርት የምናደርገው በጣም ትንሽ። ለምሳሌ መብራት ከወሰዳችሁ የመጀመሪያውን እነኚህ ስማርትፎኖች ኢምፖርት አደረግን፣ ከዛ በኋላ ኢንዱስትሪዎቻችን እንዲያመርቱት ነው ያደረግነው በሚገባ መጀመሪያ ምዕራፍ ላይ ከተሰሩት ጋራ ምንም የተናነሰ ነገር የላቸውም። ጥቃቅን ነገሮች ሲያጋጥሙም እራሳቸው እየተማሩበት እያረሙ እንዲሄዱና የሀገር ውስጥ አቅምን የመገንባት ስራ ላይ ትኩረት አድርገን ነው እየሰራን ያለነው። ይሄ ሁሉ ሰፊ የከተማ ልማት ቀንና ሌሊት እየተሰራ ያለው የከተማ ልማት፣ የኮሪደር ልማት እየተሰራ ያለው በአብዛኛው በማህበራት ነው። በየሰፈራቸው ነው የሚሰራው። እዩ መቼን የተደራጃችሁት? እንዴት ነው የተደራጃችሁት? አባሎቻችሁ ስንት ነው? በደንብ መጠየቅ፣ መርዳት፣ መረዳት፣ ማበረታታት ተገቢ ነው። ምን ከፍለው ገንዘብ ዲሴንትራላይዝድ ነው። በተወሰኑ ኮንትራክተሮች እጅ ብቻ እንዳይገባ ትኩረት አድርገን አስበንበት አቅደን ቁርጥ ዋጋ አጥንተን ግልጽ በሆነ መስፈርት ማህበራት ናቸው የገነቡ ያሉት፣ ማህበራት ናቸው የሰሩ ያሉት። ግንባታ ላይ ብቻ የተሳተፉትን እንዳትመለከቱ። አቅርቦቱን አምራች ማህበራት እነኚህ እዚህ ከተማ ላይ የምንጠቀማቸውን ግብአቶች አምርተው ያቀርባሉ። የሚገነቡት ደግሞ እሱን ተጠቅመው ይሰራሉ። ትስስሩ በጣም ግልጽ ነው። ግልጽ የስራ ትስስር፣ የገበያ ትስስር። ፈጥረን ነው። እንደዛ ባይሆን ኖሮ ይሄ ሁሉ ፍጥነት አይኖርም። የጥራት ችግርም ሲያጋጥመው በጣም ክፍት ናቸው ለመማር ለማስተካከል ከነሱ ከተሻሉትም ኮርጀው ለመተግበር ኢነርጀቲክ ናቸው። ይሄ በጣም ለሀገራችን ትልቅ ተስፋ የሚሰጥ ከተማችንንም ውጤታማ ያደረገ ነው። ስለዚህ ከትስስር አንጻር ያለው ችግር ብዙ አይመስለኝም። በከፍተኛ ሁኔታ ከተማችን ላይ አቅም የተፈጠረበት ከተማችን ላይ አቅርቦት ችግር ሆኖ ከከተማ ውጪ ከክልሎች ብዙ ነገር ነው የዞርን ምንጭ ነው። በተለይ ከአረንጓዴ ልማት አንጻር እና ሌሎች የግንባታ ግብዓቶች ከመንገድ ግንባታ አንጻር በተለይ ወጣ ብለን ለማምጣት የምንገደድባቸው አጋጣሚዎች አሉና በሰፊው ነው የተሰራ ያለው። መስራት የሚችልና መስራት ፍላጎት ያለው በከተማችን ውስጥ ቀንና ለሊት ሰርቶ ገንዘብ ለማግኘት የሚያስችል ሰፊ እድል ነው፣ ሰፊ በር ነው ተከፍቶ ያለው። ስራን ለሚመርጡት ይጠባል። እንደዛ ምቹ ላይ ሆን ይችላል። ስራን በትልቅ ጫና ውስጥ ነው እንዲሰሩ እያደረግን ያለ ነው። ከዛ የስራ ባህል ጋራ መላመድ ይጠይቃል። ለእነሱም ለሀገራችንም በአጠቃላይ የሚያስፈልገን ስለሆነ በዛ ልክ ነው እየመራን ያለነው እየተሰራ ያለው እንግዲህ ከተማችን ውስጥ በርካታ እና ሰፋ ያለ የአነስተኛ ባለሀብት ቁጥር እየጨመረ ነው። በእኛ ክትትል የምንከፍላቸው እነኚህ በቢሊየን የምናወጣቸው ገንዘቦች ብዙ ማህበራት፣ ብዙ ቤት ውስጥ ነው እየገቡ ያሉትና የተወሰኑ ሙያ የሚፈልጉ ኮምፕሊኬሽን አላቸው ያልናቸውን ስራዎች ለኮንትራክተር እንሰጣለን ሌሎችን ግን በዛ ስራ እናሰራለን። ሰፊ የስራ እድል ነው የሚፈጠሩ እነኚህ የተፈጠሩት ሞሎች፣ የሻይ ቤቶች፣ የህጻናት መጫወቻዎች፣ የኳስ መጫወቻ ቦታዎች፣ የስፖርት ማዘውተሪያ ስፍራዎች፣ የመኪና ማቆሚያዎች፣ ተርሚናሎች፣ ሱቆች፣ የገበያ ማዕከላት፣ ሁሉም ቋሚ የስራ እድል ነው የሚፈጥሩት እና ፈጥረዋለሁ ባለቁት ኮሪደሮች ላይ ማየት ብቻ መጎብኘት ብቻ የሚፈልጉት ቋሚ የስራ እድል ፈጥሯል። ከቤተሰብ ውስጥ አንድ እና ሁለት ሰው የስራ እድል ሲፈጠርለት ደግሞ አብረው የሚቀጠሩ በዛ ስራ ውስጥ ሰፊ የስራ እድል የሚያገኘው ማህበረሰብ ቁጥር ሳይቆጠር ነው። ቅድም ዘጠና ስድስት ሺህ ያክል በዚህ ክረምት ብቻ የስራ እድል ፈጥረናል፣ ቋሚ የስራ እድል ፈጥረናል በሚል የተነሳው ማለት ነው። ኢንዳይሬክት ደግሞ ተጠቃሚ የሚሆነው ማህበረሰብ ታሳቢ ማድረግ ጥሩ ነው። ከኪነ ጥበብ አንጻር የተነሱት እውነት ነው። ከኪነ ጥበብ አንጻር ከተማችን ላይ ሰፊ ፍላጎት አለ። እንደ ከተማችን ብቻ ሳይሆን አዲስ አበባ ላይ የሚሰራው የኪነ ጥበብ ስራ ለሀገራችን ትልቅ ትርጉም የሚሰጥ ነው። ዋናው የኪነ ጥበብ ማዕከል አዲስ አበባ ነው። ከአዲስ አበባ በብዙ መንገድ መበርታትና ጥሩ ስራዎችን መስራት ይጠበቃል። ይህንን ታሳቢ ያደረገ ነው ስራ ስንሰራ የነበረው በነኝ የለውጥ ዘመናት በልማት ስራዎቻችን ሁሉ ውስጥ ክነ ጥበብን ዘንግተን አናውቅም። ከዚህ በፊትም ጥያቄ ተነስቶ ስለነበር በዝርዝር አንዳንድ መረጃዎችን መስጠት ያስፈልጋል ብዬ አስባለሁ። እንግዲህ ክነ ጥበብ የወል ትርክታችንንም ሆነ ብሔራዊነታችንን ለማሳደግ ተግባቦትን ለማምጣት የአስተሳሰብ አንድነት ከዛም ደግሞ የተግባር አንድነትን ለማምጣት ትልቅ ሚና ትጫወታለች። ስለዚህ ኪነጥበብን መደገፍ ኪነጥበብን እንዲያድግ እድል መክፈት ማበረታታት ተገቢ ነው፣ እንደ መንግስት የኛ ሀገር ብቻ አይደለም። ወጣ ብለን ልምዶችን ስናይ እነ ኒውዮርክን እነ ዱባይን፣ ሌሎች ሀገራትን ጭምር የሰሩትን ስራ ለዓለም ያስተዋወቀና የቱሪስት መዳረሻ እንዲሆኑ ያደረጋቸው እዛ የተቀረጹ ፊልሞች እና የተሰሩ ኪነጥበብ ስራዎች ናቸው የመስም ማዕከል ያደረጋቸው። ይህንን ታሳቢ ባደረገ መንገድ በዚህ ደረጃ የእኛ የኪነ ጥበብ ስራ ማደግ እንዲችል ማድረግ ላይ ተገቢው ድጋፍ ያስፈልጋል ብለን አቅደን በቢሊየን በጀት መድበን ነው ኢንቨስት እያደረግን ያለ ነው። በዝርዝር መረጃ የተወሰኑ ለአብነት ለማንሳት ያክል በነኚ የለውጥ ዘመናት ነባር የቲያትር ቤቶች የሲኒማ ቤቶችን አድሰናል። ከአዲስ አበባ ባህልም አዳራሽ ጀምሮ መዘጋጃ ቤት ውስጥ ካለው ጀምሮ ማለት ነው። ሌሎችንም ነባር ቲያትር ቤቶችን ሀገር ፍቅር ቲያትርን እነ ሲኒማ ምፐር እነ ብሔራዊ ቲያትርን ጭምር የፌዴራል ነው ብለን ዝም አላልንም። ከተማችን ላይ በተገቢ ሁኔታ መስብ መሆን እንዲችሉ የምንችለውን ያክል እድሳት አርገናል። እነ ሜጋም ቲያትር ታድሰዋል። አካባቢያቸውም የሚስብ እንዲሆን ለማድረግ ጥረት ተደርጎ ውጤት ተገኝቶበታል። ነባሮቹን ከማደስ በተጨማሪ ግን አዳዲሶች ኪነ ጥበብ ከአዳራሽ ወጣ ብላ ወደ ህዝብ ጠጋ ማለት አለባት። ብዙ ትውልዶች አሉ። አዳዲስ የሚነሱ ልጆች፣ አዳጊ ልጆች፣ ታዳጊዎች ታለንት አላቸው። ታለንታቸውን የሚያወጡበት የበለጠ አለም ላይ የሚመለከቱትን እራሳቸው መስራት የሚችሉበትን ፍላጎት ወደ ተግባር መቀየር እንዲችሉ ከመቶ አስር በላይ ፕላዛዎችና ሃምሳ ያክል አምፊቲያትሮች ተገንብተዋል አዲስ አበባ ላይ። በአዳራሽ ብቻ ማሳደግ ስለማንችል አዳራሽም ያስፈልጋል። ዘመናዊ ስቱዲዮዎች ያስፈልጋሉ፣ የቀረጻ ቦታዎች ያስፈልጋሉ። እሱን ታሳቢ ያደረገ ደግሞ አሁን እንግዲህ በቅርብ እዚሁ